አሁን አልነበር እንዲወጡት እኮ ቀረስ። ታዲያ የሚያወጣው ትምህርት ቤቱ ምንድን ነው? እናንተ ልጆች ሞቅ ሞቅ አድርጉት እንጂ ምን እየሆናችሁ ነው? ምነው ቶሎ ተመለሽ ማለት እንዴት መጣሽ? እና መለስ ይቀሩብኝ፣ ተመልሼ መጣሁ። ብቻዬንም አልሄድም ይቅርብኝ ብዬ ልብስ ልቀየር እና ቡና ፈላልሻለሁ አለው። ማየ ሳሎን ጠብቂኝ። ሳሎን ደግሞ እዚህ ምን ታደርጋለች? ለምን እዚህ ተኛች? አዎ ሳሎን ተኝታ ነው። ምን ነው ዛሬ ያለ ልማዱ አንቺ ክፍል ተኛች? እኔ እንጃውማ ምን ሆነችብኝ። ሳሮን ተይ ተይ፣ ማያት ቀስቅሻት። በስንት መከራ ነው የተኛችሁ። ከተነሳች ትናደዳለች እንቅፍ እምቢ ብሏት ነው ወይስ ምንድን ነው የሆነችው? አሟታል እንዴ? አዎ ትንሽ አሟታል። ለዛ ነው። እኔ ሳሮ፣ የማይ ቡና ላፍላለች። በይ እኔ፣ አንቺ የናቲ ሰራተኛ ማ ጠግባለች። ናቲ ምፈልግሽ፣ እኔ ምፈልግሽ። ናቲ፣ ልመለስ። ለምን መጣሽ? ለምን ትመለሻለች? እኔ ማ ያው ፊት ልክ ያለው የሚፈጠረ ነገር አለ። ዳጊና አንቺ ምን ነበር የነበራችሁ? ምን ነበረን ማለት። እሱ ቤት ከመጣ በኋላ የራቅሽ ለዚህ ነው። ቆይ፣ ማን የነገረ የነገረኝ? ምን ይጠቅምሻል። ሳሩን፣ ግን አንድ ጥያቄ ልጠይቅሽ። እሺ፣ ጠይቀኝ። ዳጊን ትወጀዋለሽ? ማለት የታ ፈቅሪዋለሽ? የኔና የእሱ ነገር ካበቃለት ቆይቷል። የአብቃም አያብቃም ጥያቄ መልሽ ይልኝ ሳሩን። አይ፣ እኔ ዳጊን አላፈቅረውም? አሁን ስታዩ ምን ተሰማሽ? ምንም፣ ትንሽ ደንግጫ አለው። በፊትም ቢሆን እሱ ያፈቅረኛል እንጂ ምንም የፍቅር ስሜት አልነበረኝም። በዛ ላይ የኔና ሱ መተዋወቅ እኛ ላይ ተጽዕኖ እንዲፈጥር አልፈልግም። ዳጊ እኮ ጓደኛዬ ነው። እኔ ስላንቺ ውበት ስነግረው እሱ የራሱን ፍቅር ሳይነግረኝ ዝም ብሎ ሲታዘበኝ ነበር። የኔና ሱ ነገር በፊት ያበቃለት ነገር ነው። አሁን ስለዚህ ጉዳይ መውራት አልፈልግም። ናቲ፣ ከፈለክ ደግሞ ዳጊ መጠየቅ ትችላለህ። የዛን ጊዜም ለሱ ስሜት እንጂ የኔ ምንም አይነት ስሜት አልነበረኝም። አንቺ ጋር ምንም ስሜት ላይኖርሽ ይችላል፣ ግን ዳጊ ጋር እንደዛ ይመስልሻል? የእሱ ስሜት ምንም ሆነ ምን ከኔ ህይወት ጋር የሚያገናኘው ነገር የለም። እንደዛ ነው የምታስቢው? አዎ ከኔ ጋር ምንም ያገናኘው ነገር የለም። እንደውም ሁላችሁ እራሳችሁ ጉዳይ። እሺ ዳግም፣ አስደነግጥሽኝ እኮ ምን ላደብቆሽው፣ ይቺ እህትሽ ናታ፣ በእናትሽ አቃጥላ ልደፋኝ እኮ። ኦይ ዳግም፣ ምን ለማድረግ እየሞከርክ ነው? ምን እንዴት ለናት ስለኔ እና ስላንተ ትነግሯለህ? የእኔ እናንተ ነገር እኮ ድሮ ያበቃለት ነገር ነው። ማንም ሰው እንዳውቅ አልፈልግም። ይሉሽ ሳሮን፣ እኔ ምንም ነገር አላወሩ። እህትሽ ናት ሁሉንም ነገር የነገረችው። አትዋሽኝ። እኔ ለሃና ስላንተ የነገርኳት ነገር የለም። እኔ እናንተ ብቻ ነው የምናውቀው። ሳሮን ነግራኛለች፣ ግን ሙሉን አልጨረሰችልኝም ብላኝ እኮ ነው የነገርኳት። ቆይ ለሃና ስለኔ እና ስላንተ ነግራታል። በነካፍ ለምን ለማየም ገብቷት ነግራትም? ሳሪ፣ እኔ ምን አጠፋው? ያው እህቷነች ምንም ነገር አደብቀያትም ብዬ ስላሰብኩኝ እኮ ነው። አሁን ምን ንገረን። ሰማኝ፣ ለናቲ እውነቱን ንገራው፣ ደብሮታል እንዴ፣ እናቲ ደም ነው የሚደብረው። ውሸት መስሎታል። ግባና አረጋጋው። እኔ እናንተ ምንም ነገር እንዳልነበረ ንገረው። እኔ የምለው ቆይ ይሄን ሁሉ ነገር ማስረዳት ምን አመጣሁ? እናንተ ሁለታችሁ ጀምራችሁት ነገር አለ እንዴ? አይ ምናልባት ብናስብ እንኳን አንተ እንቅፋት እንትሆን አልፈልግም። እኔ እንዴት ነው እንቅፋት የምሆነው? አይ እንግዲህ ጨረስኩ። እውነት አንቺ ነሽ ነ እንደዚህ እያናገርሽኝ ያለሽው? ሳሩ ምን የት ልይ ነገር አልኩኝ? እውነታው ለናቲ ንገረው፣ በቃ አለቀ። ሌላ ነገር የለውም። አይ እስኪ ሳሩን ቀስቅሻት። ተነስታ ሄደች። ያው የፈረደበት እዚያ ናቲ ጋር ሄዳ ይሆናላ። ማን ያውቃል? ሳሩን ወይ ማየ ምን ነው አመመሽ? እንዴ ልጄ ደግሞ ተኝተሽ ነበር፣ ከመቼው ወጥተሽ ነው? ኧረ እማዬ፣ እኔ መች ነው የተኛሁት? ቅድም እኮ ነው የወጣሁት። አሁን ሀና መኝታ ቤት ተኝታለች አላለችኝም እንዴ? የት ሄደች ነበር? አንቺን አይመለከትሽም ደግሞ ስጋባ ትብቃ ጊቢ እያጸዳች አየዋት። ማን አዟት ነው? ምን ማሚ ስራ ዛት ነዋ። እሱንም ማየው። አይ ብር ማን የሚከፍላት ብዬ ነው። ማን ይከፍላታል? እዚሁ እየመጣች ዝም ብላ ትስራ እንጂ። ለምን እዚሁ በየወሮ ክፍያት ተቀጥራ ትስራ። እኛም ማረፍ እንበል፣ ሰራተኛ ይቀጥርልን። አይ እኔ ሰራተኛ ቤቴ ውስጥ አልፈልግም። ያቺ የተረገመች ልጅ ከዘረፈችን በኋላ በቤቴ ሰራተኛ ማስገባት አልፈልግም። የየሰው እኮ ባህሪ ይለያያል ያው ትብቃ ደግሞ አሪፊሽ ትመስላለች፣ ናቲጋ መመላለስ ካላበዛች። ምን ነው ክራሽሽ? እንዳቀማሽ ፈራሽ። ክራሽ ደግሞ ምንድን ነው? ለንግግርሽ ለከታበጅለት ሺ ሀና። በቃ በቃ፣ አትጨቃጨቁብኝ። ለራሴ ራሴ ናሞኛ እንዲያና ምን ልሰሪ? ይመጣሽ የሆነ ያልገባኝ ነገር አለ፣ እሱ እንድታስረዳኝ ነበር የመጣሁት። እና መኝታ ቤት ውስጥ ነው እንደ ማስረዳሽ? እንደፈለግህ ከፈለግህ እዚህ ከፈለግህ ውጪ፣ እንደፈለግህ መሆን ይችላል። እሺ፣ ቆይ ምንድን ነው ያልገባሽ ነገር? አንብቦ ይኸው ምኑን ላንብቦ? አንቺ ያልገባሽ ነገር ካልነገርሽ እንዴት ነው የምንረዳው? ፍቅረኛ አለ? አይ ምን ነው ምንም። ቆንጆ ነህ፣ በዛ ላይ ከሰው ጋር ተወለው ትግባባለህ። እንዴት ፍቅረኛ የለህም? ፈጣሪ ለእኔ ያላትን መርጦ እስኪሰጠኝ እየጠበቅኩ ነው። ለምን ጠብቃታለ? አንተ ወደ ሷት አትሄድም? አና ለሁሉም ነገር ጊዜ አለው። ምናልባት ፈጣሪ ልኮላ አልታየችም ይሆናል። ማለት ማንን ነው ይላክልኝ? እሱ ደግሞ እኔ ገና እንዳየሁ ተመች ታይኛል። ናቲ አንቺም ማዳብሪኝ በደንብ ባላቅሽም፣ እኔ እናንተ ግን አብረን ብንሆን እንዴት ቆንጆ ጥንዶች እንደምንሆን ታውቃለ? ዳጊ አሁን ወረቀትሽን ከቤት ውጭ ይሄ ፍቅር መቃስ ይሆናል እንጂ አንቺ ተወባች ነው የምትዞሪው። እናትዬ እያስጠላይ ነበር። ምነው ቅናት ነው እንደዚህ የሚያንጨረጨርሽ? ትሰሚኛለሽ፣ ይሄ ናቲ ስር ስር የምትይው ነገር ታቆሚያለሽ። ኧረ እባክሽ አንቺ እዛ ከዳግም ጋ ፍቅራችሁን እያደሳችሁ ዓለማችሁን እየቀጫችሁ እኔ እዚህ ቤት ታፈኝ የሚቆየው ምን አንቺ ምንም ከማን አባሽ ጋር ነው የሚስቀጫ ይሽ? ስሚ ከኔ ከሳሩን ጋር እንድትወረድሪ ነገር ታቆሚያለሽ። ታላቅያትሽ ነኝ ብታከብሪ መልካም ነው፣ የራስሽ ጉዳይ። ጀመረች አይደለሽም? እሺ አንቺ እንደዛ እያሻሽን አታታልኝ። ዞረም ቀረም እህትሽ ነኝ። ይሄን ልጅቷ ምን እያረግሻት ነው? እኔና አንቺ አልጨረስም ገና፣ እናወራለን። እማዬ እች ልጅ ወደ መጣችበት ላኪልኝ። በጣም ነው ያስጠላችኝ። አንቺ የሚያነሷ እሷ ያለ አንቺ ማንንም ይላችሁ ተከባብራችሁ ትኖሩ እንደኑሩ አለበዚያ ግን አንዳችሁ ወደ አዲስ አበባ ወደ አባታችሁ ነው የምልካችሁ ካስቸገራችሁኝ። በቃ እኔማ የትም መሄድ አልፈልግም። እሷ እንደለምረችሁ ትሄድ። ከዚህ ቤት እየወጣው ነው እኮ ሁኔታ ሰላም ወዳለበት ምንም ጫጫታ ወደ ሌለበት ቦታ። ቆይሽ ታዲያ፣ ለምን ማንም ሰው እንዲከተለኝ አልፈልግም። አይ አላየሁት። የት ሂዶ ነው ግን? ትብቃ፣ አንቺን ስራ እንዴት እያደረገች ነው? አይ ምንም አይልም። ከአንተ ቤት ጋር የሚስተካከለው አይኖርም። ሴትዮዋ በጣም ክፉ ናት። የእሷን ጭቅጭቅ ሽሽት ነው እዚህ መጥቼ የምቆየው። አይዞሽ፣ ሁሉም ወደ ቦታ ይመለሳል። ትንሽ ጊዜ ብቻ ነው። ሁላቸውም ንብረቴን ቆጥሮ ይመልሱልኛል። አይ ናቲ፣ እንደዚህ ቀላል ነው ብለህ ነው? ስንወጣ እንዴት ተቸግረን እንደወጣን አላየክም? ሰዎቹ ሴጣን ናቸው። አንተን ከማጥፋት ወደ ኋላ የሚለው አይደሉም። ከእነሱ ጋር ይቅርብክ። አይትብቃ አሁንስ በይቱ ያለው ነው እንደ የሚመስልሽ? እሱም ው የበፊቱ ናት አይደለ? አንቺ ከረዳሽ ብዙ ነገሮችን እንቀይራለን። እኔማ ምን አድርጊ? በምን አቅም ያግዝሃለሁ? ያው የቤት ሰራተኛ አይደለም? ከምበላው የማይተርፈኝ አንድ የቤት ሰራተኛ። ዳህኒ፣ አሁን ከብር በላይ ታማኝ ሰው ነው የሚያስፈልገኝ። ሚስጥሬ እንደ ራሱ ሚስጥር የሚጠብቅ ሰው ነው የምፈልገው ታዲያ ምን አለበት? እሱማ ሁሌም ከጎን ነኝ። ግን እዚህ ቤት የምሰራው ስራ ኮ አይትብቃ አረ እንዳሰማኝ፣ ሴትዮ ስጋ ባም ሰወጣ ስሪልኝ ነው ወይ አንደኛቸውን አልቀጠሩኝ። ይቅርታ አስቸገርኩሽ አይደል አረ እኔን አስቸገርኩሻት ብለኝ። እኔ ኮ ቤተሰብ ነኝ። ያንተ ጉዳይ የኔም ጉዳይ ነው። ግን እኮ ምንም ነገር ነግረኝ አታውቅም። እንዴት ነው አራሻው ታገኛል? አይ ሰፈሩ እንኳን እዚህ ሰፈር ነው፣ ግን ቤቱን አላወቅኩትም። ልክ ቤቱን እንዳወቅኩኝ ወደ ስራ እገባለሁ። እኔ በየትኛውም ጊዜ ከጎን ነኝ። እናትዬ፣ እንደ እህት አንድ ምክር ልምከር። እነዚህ ሀናና ሳሮን የሚባሉ ሰዎች ምናቸው ነው? ማልወደሽኩትም እናታቸውን ብትሆን አንድ አይነት ናቸው። ብዙም አታቅርባቸው እሺ? እንደውም ትንሽ ያቺ ሳሮን የምትባለው ሳትሸላት ቀር ሀናና እናቷ ትንሽ ያለኛ ናቸው። ብቻ አንቺ አትፍሪ። ልጠነቀቃቸዋሉ ቤት እያጸዳው ነበረ ይቅርታ አርጉልኝ እኔ የምለው ከናቲ ጋር ዝምድና አላችሁ እንዴ አይ ያው ስለሚረዳኝ ስለሚያግዘኝ እንደ ቤተሰብ ነው ማየው እንጂ ምንም የስጋ ዝምድና የለንም ምነው ለምን ጠየቁ አይ እኔ ማ እኮ እዚህ እንድትሰሪ ልጠይቅሽ ነበር። ዋጋሽን ካላስወደድሽ፣ ስንት ይከፍሉኛል? እኔማ እንደውም ደስ ነው የሚለኝ። እዚሁ ከናቲ አጠገብ ሆኜ እሰራለሁ። የትም ልጠብዬ፣ እንደውም አላስቸግርም። አይ እዚህ ጋር እንግዲህ ልንጣላ ነው። እኔ ቤት ምሰሪ ከሆነ የትም መሄድ አትችይም። ምን ልትሰሪ ነው እሱ ቤት የምትሄጂው? አርፈሽ እዚሁ ስራሽን ነው ምሰሪ። ይሄማ እንዴት ይሆናል? ናቲን ማን ያገዘዋል ቤት ውስጥ? እሱ እኔ ምን አቅልሻለሁ? እኔ ምከፍልሽን ግማሹን እሱ ከከፈለ አሳየው አለበዚያ ግን ቀጥ ለጥ ብለሽ ትሰሪያለሽ እንደምታዩ እዚህ ቤት ምንም ስራ የለም። እስቲ ልመካከርና ላሳውቆት ላሳውቁት ብቻዬን የወሰነው ነገር አይደለም መብትሽ ነው ታዲያ መተሽ አሳውቂ እኔ የምለው ያ ዳግም የሚባል ልጅ አሁንም ከናቲ ጋር ነው የሚኖረው ኧረ አለ ወዴት ይሄዳል እሱ እኮ ለናቲ ከጓደኛም በላይ ወንድሙ ነው ብቻውን ነው እሱን ጥሎ ትሄዳል እችን ትወዳለች ካስዬ ነካ ሄዳሉ ሄዳሉ እያለ እኔን የማደርገውን ማውቀው። ልክ ልካቸውን ነው የማሳያቸው። አንተ ጉደኛ ንች። እንዲ ማዘር፣ ምን ተፈጠረ? አንተ እንዲ የተለያ ጓደኛ ዳግ የለም። ምን ነው? ለምን ፈለጉት? ልጠይቀውና ወይ የቤት ኪራይ ይክፈል፣ ወይ ቤቴን ትቶ ውልቅ ይበልልኝ። ምን ማለት ነው? ከቤቴ ይሄ እኮ የከፈልኩበት ቤቴ ነው። እሱ ለምንድን ነው የሚከፍለው? እኔ ግቢ ውስጥ ሰው አልፈልግም፣ አላልኩም አንድ ወንደላጤ ብቻ አብላኝ ነው ያከራየው። እና ባለፈው ከዳጊ ጋር ተነጋግራችሁ የተስማማችሁ መስሎኝ። ምንም አልተስማማንም። ለአንድ ሶስት ቀን ብሎ ይኸው ሳምንት ሊሞላው ነው። ወይ ገንዘብ ጨምሩና እንስማማ፣ አለብዜ ቤቴን ትታችሁ ውልቅ በሉልኝ። የምን ገንዘብ ነው የሚጨምረው? አይቶ አንተ ምን አለፋ ጓደኛህን ላከውና ከእሱ ጋር እነጋገራለሁ። ከአንተ ጋር ተስማማ

እንደዚህ ደብሮች ደብሮሽ ብቻሽን ነው የምትወጪ መስሎሽ ነበር? ተከትል ይመጣ ቦቴ ና አየው ከደብረሽ ግን እመለሳለሁ ሳሪ አው ደብሮኛል ተመለስ አምረርሽ እንዴ ኧረ እኔ ስቀልድ ነው በእናትሽ ይሁንሽ እንኳንም ተከተልኩሽ ይህን የመሰለ ያበደ ቦታ አሳየሽ ቦታው ሰላም ይሰጠኛል እኔ ደግሞ አንቺ አጠገቤ ስቶኝ ከሚሰማኝ ሰላም ውጪ የትም ሰላም ሰምቶኝ አያውቅም እቺ ሳክስናት ለካንችም እንደዚህ ደስ የሚል የአማሪያ ሰላማዊ ቦታ እየመጣሽ ነው። አለ ሰላም ሆን ሰላምሽ ወደ ሰዎች ማጋባት ይቻልሽ ምንምን። ይህን ፍልስፍና አልተውከም ማለት ነው እኮ። ፍልስፍና አለ እውነታ። አይ ዳጊ ሳሪ ግን በጣም ተቀይረሻል። ምን የተቀየረ? በፊት ታስታውሽ እንደነበረ በጣም ወከባ ምናምን ይመቻል አልተረጋጋሽ ምና። አሁን ግን በቃ በጣም ረጋ ብለሻል፣ ሰክነሻል። ቋንጠ ልጠይቅሽ ይህን እርጋታ ግንኬት ነው ያመጣሽ? ፈጣሪ ነው የሰጠኝ። እድሜ ሲጨምር አብሮ የሚጨምሩን ነገሮች አሉ። ከሆነ ጥሩ። ስለዚህ ከእኔም የሆነ ነገር ተቀይሯል ማለት ነው። አይጠፋማው፣ አንዳንድ ነገሮች ተቀይረዋል። ሀና ግን የሆነ የአንቺን የድሮ ባህሪ ምናምን አይነት ነገር ነው ያለት አይደል? እርግጠኛ ነኝ በአንቺ ወጥ እንዴት ነዛል ትንቻል። ምን አይታባት ነው? ምን አለ አላርና? የሆነ መረጋጋት ያንሳታል። ያው ልጅ አደለች። እድሜ ደግሞ ከባድ ነው። አትቀያይ ነው ያቲ። ጠብቀኝ እንዴና፣ ከየት የመጣሽ ነው? ከቤት ስትወጣች እኮ ተከትዬ ነው። ለምን ተከተልሽኝ? ፈልገሽ ነው? አዎ፣ እኔም ቤት ስለደበረኝ ካንተ ጋር ወክ ላድርግ። አረ! አዎ። የት እየሄድክ ነው አንተ? ሰው ፍለጋ። ማንን? ማን ጠፍቶብህ ነው? አታውቂው። ቆይ ሳሮን የት ሄዳ ነው? ከኔ ጋር ወክ ማድረግ የፈለግሽው? ደግሞ ከኔ ጋር ወክ ባታረግ ይሻልሻል። ደስ የሚል ነገር አይፈጠርም። ከሳሮን ጋር ወይ ከዳጊ ጋር ወክ ብታረግ ይሻልሻል። አይ ካንተ ጋር ነው የምፈልገው። እሺ፣ ነይ እስኪ ቆይ፣ ስለ እህትሽ ባህሪ ንገሪኝ። እስኪ ስለማ ከሳሪ ውጪ እህት የለኝም። ሳሮን ከአባቷ ጋር ነበር የምትኖረው። የሀይስኩል ተማሪ እያለች ነው እኛ ጋር የመጣችሁ። አባታችሁ በህይወት አለ እንዴ? ቆየት ነው ያለው። አዎ አለ። ክፍለ ሀገር ለስራ ስለሚወጣ ነው እንጂ ሲመጣ ታገኛለ። ኦኬ። እና ስለ ሳሪ እኮ ምንም አላልሽኝም። ቀጥ ቀጥልኛ። ሳሮን እንዳየሃት ናት። ለአባዬ ታሽቃብጣለች። እሱም በጣም ነው የሚወዳት። አንቺስ ትወጃታለሽ? እሱማ ብቸኛ እህት አይደለች? ብታናደኝም ወዳታለሁ። እድለኛ ነሽ። በጣም ደስ የምትልህታለች። እንዳታስከፋት፣ ተንከባከብያት። አንተስ እናት አባት የለህ? እናትም አባትም የለኝም። ሁለቱም ሞቷል። በጣም አዝናለሁ። አትዘኝ። እንዴ ወሬት ነው ታዲያ ማይሆን ጥያቄ ነው የጠየቅኩት። ቆይ ግን እናት ይላም ንብረቱን በሙሉ ያጣው ሚስጥር ነው ግን ለጊዜው በማይታወቅ ሰው ንብረት ነው ያጣሁት፣ በማይሆን መንገድ። አስቢ ናቴ ያለው ንብረት እንዳለ በማይታወቅ ግለሰብ ስም ነው ይዞር። በጣም ከባድ። አባቱ ከሞተ ሁለት ወሩ ነው። እናቱ ከሞተች ደግሞ ገና አምስት ወር ነው። አስቢ እስኪ በአምስት ወር ውስጥ እናቱንም አባቱንም ያጣ ሰው አያሳዝነው? በፈጣሪ ስም እንዴት ነው ይሄን ሁሉ ሀዘን ብቻውን ተሸክሞ መሄድ ይቻለው? እህትና ወንድም የለው? ማንም የለው ቆይ እንዴት እናቱንም አባቱን በተከታታይ ሊሞት ቻሉ? ግለሰብ ነው የገደላቸው። የምርሀ? የምረህ ነው ዳጊ። ቆይ ምን አድርገው ነው ምን አጥፍተው ነው? ምንም። በጣም ጥሩ በጣም መልካም ሰዎች ናቸው። በተለይ ለኔ ያደረጉልኝ ነገር መቼ መቼም ቢሆን አለሱ ናቲ፣ ጓደኛ የሆነው መቼ ነው? ትዝ ይልሽ ከነበረ ከሀገር ወጥቼ ነው ነበር። እንግዲህ በቃ ምንም ሊሳካልኝ አልቻልም። ለእናቴ ለቤተሰቤ ምንም ነገር ይዤ መምጣት አልቻልኩም። ከዛም እዚህ መጥቼ አጋጣሚ በመንገድ ሳልፍ የናቴ አባት ቤት ቀይረው እቃ እያወረዱ ነበር። እናም በቃ ምንም አማራጭ የለኝም ብዬ እቃ ለማውረድ ጠጋልኳቸው። ከዛም አባቴ የሚሰራ ነገር አለው ምን ላግዝ አልኳቸው። በሰዓቱ እጅግ በጣም እርቦኝ ነበር። ማውራት ራሱ መቆም እራሱ አልችልም ነበር። ከዛም እሺ ችግር የለውም ትሰራለህ ብለው ስራውን ሊያሰሩኝ ሲሉ ረሃቡ ከአቅሜ በላይ የሆነና ፊታቸው ወደኩኝ ከዛስ ከዛም ለቤተሰቦቹ ስለ እኔ ቤተሰብ፣ ስለ እናቴ፣ ስለ ሁሉም ነገር ነገርኳቸው። ከዛ ለእናቴና ለእኔ እዛው ቤት ውስጥ ማረፊያ ሰጡ። ከዛም ራሳቸው ድርጅት ውስጥ ተቀጠር መስራት ጀመርኩ። እኔም ከናቲ እኩል ሀብታም ሆንኩ። ናቲ ማለት ለእኔ ጓደኛ ብቻ አለ ወንድም ነው። ቆይ ለምን ማን ገደላቸው እንደዛ ጥሩ ከሆኑ እንዴት ከሰው ጋር ተዳረሱ? ይህንንም ስለጠየቅሽን ብዬ ዝም ብዬ ነው የነገርኩሽ። ገና በህግ የተያዘ ጉዳይ ነው። ኦኬ ናቲ በጣም የሚያሳዝነኝ የሚስኪን ማን ነው በክፋ የነገበት ቤተሰቦችም። ቆይ ግን አንተስ እናትህን ለማጥለ ነው እዚህ የመጣኸው? እኔ ቤቴን ንብረቴን ሁሉን ነገር ሲወስዱብኝ እናቴን ወደ ክፍለ ሀገር ላኳት። ትንሽ አበልበሉ ላርገሽ አትወጭም። ይቅርታ ቀልቤኖክ የሆነ ነገር ውስዶት ነው። ምን ቀልብ አለሽ? እና ይወስድብሻል። በይ አሁን ቶሎ ሰራ ሰራ አርጊና፣ ውልቅ በይ። የኔ ሰራተኛ ላርገሽ እንደው ብልሽ እንቢ ብለሻል። ናቲንም የምሰራበት ሴትዮንም አላናገርኳቸውም። ነገ አናግሬያቸው አሳውቆታለሁ። እስኪ እናያለን። ነገ ትመጭ? እንደው መምጣት የማየት ይቀራል። ቆይ ሀናም ሳሩንም የት ሄዱ? እኔ እንጃ። ናቲን ዳግምም እዚህ የሉም። እኔን እርሶ ብቻ ነው እዚህ ግቢ ያለ፣ ነው። አንቺ እራስሽ አልነበረሽ ነበር እንደ ገመድ ካልዘለልኩኝ ብለሽ ድፍት ያልሽ ተወዳጊ ነው። አይደለሁም፣ ራስሽ ነሽ። ይኸውልሽ እንደውም ትዝ ይለኛል ፓሪ ቀሚስ ነበር ያለሽ። እናም ስለዚህ ተተረተረብሽ። አዎ በጣም ነበር የምትንካባከበኝ። እንደውም ሹራ ብላው ልቀህ ሹራ ቤት አለ ተብለህ ተመተህ ልኝ ነበር። እግዚአብሔር ይመስገን፣ በጣም ደስ ደስ የሚሉ ጊዜያቶች አሳልፈን ነበር። አዎ ይመስገን የሚሻለው

ኡፍ እቺ ልጅ እኮ እንደ ማስተች ተጣበቀችብኝ። ሄሎ ዳኪ፣ አሁኑኑ ቤት ና። ና፣ ማውራት ያለብን ነገር አለ። በቃ ቤት ና፣ እሱን ስንገናኝ እናወራለን። ማዘር፣ ሰላም ዋሉ። ሁለቱም ልጆች መሽከርከር መሽከርከር ነው ስራሽ፣ እንደው ትንሽ አታርፊ? ኧረ እኔ ረፍት አልፈልግም እማዬ ጓደኛ እየመጣ ነው፣ እንደመጣ እንድታሳውቀኝ እሱ ወይደ ናቲ፣ ምን ችግር አለ? የተፈጠረ ነገር አለ? የተለመደ ነገር ነው። የአባቴ ገዳይ በስለም እየተንቀሳቀሰ መቀ ውስጤ ውስጥ ነው የሚከተለው በዛ ላይ

ቀጥታቴት ሄደሽ ነው አልመሽ? ቅርታማ እያስተካክለን እዚህ ከማንም ጋር ዞረልሽ አይደል? ከቀናሽ መውጣት ነዋ። ምን አንጨረጨረሻል? አላወቀችኝም። እኔ ሃና ታየኝኮ፣ ከሷ ጋር ጫካ ለጫካ እየዞርኩ ስውል አላወቀችኝማ። አንቺ ከእህትሽ ጋር አፋት ተካፈች ተከባብራችሁ ብትኖሩ ይሻልሻል። ያው አለበለዚያ ግን አንዳችሁን አባታችሁ ጋር ነው የምልከው። መጣው ያንዴ ደብተር ስቼ ነው ስራ ሰደቃች እሌነምሻ አለውዳ። አሁን ላይ በጣም ወደ ኋላ እየቀረን፣ በጣም መፍጠን ይኖርብናል። ስራ ገንዘብ በጣም ያስፈልገናል። መንቀሳቀስ ይኖርብናል። ዳኪ ትንሽ ስራ እንኳን ሰርተን የቤት ኪራይ መክፈል ይኖርብናል። እሺ ቆይ ታዲያ በዚህ ሁኔታ እንዴት ነው የምንበቀለው? ቆይ ሰውየው ቀድሞ የሆነ እርምጃ ቢወስድብንስ? በጭራሽ አይቀድመኝም። እኔ ቀድሜ ደፈዋለሁ። ከዛስ? ወንጀለኛ ልትሆን ልትታሰር? አዳምጤናት። ቆይ ደግሞ መበቀሉን አትሆም። ምን? በጭራሽ እንደዚህ እንዳትልኝ። መቼም አላቆሙም። የአባቴ እንደምን እንዳፈሰሰው እኔ የሆድ እቃውን ዘርግፌ እደፈዋለሁ። ቆይ ማንን ነው የሚገድለው? ነብሰ ገዳይ ናቸው ማለት ነው?